የማይገባ ንግግር በአንደበትህ አድጦህ ከምትወድቅ በምድር ላይ አድጦህ ብትወድቅ ይሻልሃል። እንዲሁ የክፉ ሰው አወዳደቅ ፈጥኖ ይመጣል። እንዳገኘ የሚናገር ሰው ራሱን ያስነውራል። ለቃሉም መወደድ የለውም በአላዋቂዎች አንደበትም ነገር ይጠላል። በጊዜው አይናገረውም እና በአላዋቂ ሰው አንደበት ምሳሌ ይጠላል። በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ ሰውነቱም በመልካም ታርፋለች። በማፈርም ሰውነቱን የሚያጠፋ አለ። በአላዋቂነቱም ሰውነቱን ያጠፋል። በማፈር ላይ ሰጠው፣ ለወዳጁ ተስፋ የሚሰጠው አለ። ስለዚህም ነገር በከንቱ ጠላት ይሆነዋል። የሐሰተኛ ሰው ውርደቱ ክፉ ነው። የአላዋቂዎች ነገራቸው የተጠላ ነው። ከሐሰተኛ ሌባ ይሻላል። ነገር ግን የሁለቱም ፍጻሜያቸው ሞትና ውርደት ነው። ሐሰተኛ ሰው ፈጽሞ ይዋረዳል ያፍራልም። በቃሉ ብልህ የሆነ ሰው ነገሩ ይሰማል። ብልህ ሰው መኳንንቱን ደስ ያሰኛል።